ያለሽ የኔ ፍቅር እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያይም። እንደውም ያንን ነገር እንደ እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው አጋጥሞ አያውቅም። ፍቅር ይደከምለታል። እስከምን እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም ለሚወዱት ነገር መኖር ነው። ላስታርቃችሁ፣ ከማን ጋር ነው የጣላችሁት? ከማን ጋር ነው የተደባበራችሁት? አልናፈቀችም? አልናፈቀሽ ነው ስል ጠይቅሽ፣ አታፈቅዱ? አታፈቅራት? ታፈቅረው? ልሻል ታፈቅራት? አላ ያጋጫችሁ ነገር እኮ ይሄኔ በጣም ከባድ ነገር ላይሆን ይችላል። ማለት ምንድን ነው፣ ይቅርታ የማይደረግ ጥፋት አለ እዚህ ምድር ይቅርታ አድርጉለት፣ ይቅርታ አርግላት፣ ይቅርታ አድርጊለት ምናምን ብዬ ስላችሁ፣ አንዳንዶች ከሱ ጋማ መሆን የለብሽም፣ ከሷ ጋማ መሆን የለብህም፣ እንዴት እንደዚህ ያርጋ፣ እንዲህ ብሎሽ በዚህ ወጥቶ በዚህ ገብቶ ምናምን ተዋቸው። እነዚያን ሰዎች በእናንተ ህይወት ላይ እናንተ ብቻ ነው እና እነዛ ሰዎች ከእናንተ ጋር አይኖሩም። የምሬ ነው የምላቸው። ይሄን ስላችሁ፣ ያው የጥፋት አይነት አለው። በጣም ይቅርታ አይደለም ሌላ ነገር ሁሉ ሌላ ቅጣት ሁሉ የሚያስፈልገው አይነት ጥፋት ያጠፋ ሰው ሊኖር ይችላል ግን ተሸነፉ አንዳንዴ፣ በቃ ዝቅ ማለት መልመድ መቻል በራሱ ትልቅ ነገር። እውነቴን ነው የምላችሁ። እኔ በህይወቴ ላይ አንዳንዴ አንዴ ከማፈቅ እራሴት ጋር በነበርኩበት ጊዜ እለህኛ ነበረች በሰዓቱ እሷ ማለት ነው እና እኔ ለኛ አይደለም እውነት ለምናቀር፣ እሷ ግን ለኛ ነች። ከዛ አጥፍታህ ራሱ አጥፍተሻል አርስላት አዎ ትላለች ታምናለች። እኮ ምንድነው ይሄ ነገር? በደረግ ነበረበት ላታል አይ የለበት ታዲያ ለምን ይቅርታ ማጣይቂ ስለ እሺ፣ በቃ ይቅርታ ምናምን አለ፣ የሆነ ማንነት አለ፣ በቃ የሚይዝ ምናምን። ምናልባት እናንተ ጋር ምን አጋጠማችሁ? አላገ ማለት ሴቶች አንዳንዶች አንዶች እንዲህ ናቸው። እልህ እንደ በቃ፣ እኔ አላጠፋ እሱ ላይ አጠፋ፣ እሱ እንዲህ ባያደርግ ኖሮ እንዲያዳረግም ነበር። እሱ እኮ ባለማስተዋል ሊሆን ይችላል ያጠፋው በእርግጥ አውቀውም ሊሆን ይችላል ያጠፋው። ምናምን ምናምን ግንስ በቃ መቶ ራሱ ይቅርታ ይጠይቀኝ መቶ ራሱ ምናምን ምናምን ተው በቃ ተው፣ ይቅርታ መጠየቅ ትልቅ ነገር ነው። የእውነት እውነቴን ነው የምላችሁ፣ የምታፈቅሩትን ሰው ታድናላችሁ፣ ታተርፋላችሁ። የሚደንቅ ነው የሚገርም ነው። ዞሮ ዞሮ ያው ሁሉም ነገር ሊያበቃለት ከጫፍ ደረሰ፣ ከጫፍ ደረሰ። ነገር ግን ትናንትና ጽጌ ላይ ያንን ቪዲዮ ከተመለከትኩት ውስጥ በጣም ያስገርመኝን በጣም እንትን ያለኝን እውነት የሁሉም አባቶች ጸባይ እንደዚህ ቢሆን ያልኩበትን ላሳያችሁ። አንቺ የምወቅስበት መንገድ አለኝ። ዝም በይ፣ የምወቅስበት መንገድ አለኝ አንቺ። እሷ ትጨርስልኝ እንጂ አንቺ፣ በትክክለኛ በእውነት የምወቅስሻለሁ። ተው፣ እንደዛ አይደለም እንዴ? ተው መካሪያ ሌለው ንጉስ አንድ አመት አይነግስም አሉ። ተው ይሄን ለምን እንዳሳያችሁ ታውቃላችሁ? ሁሉም አባቶች በተለይ ሁሉም አባቶች በቃ በዚህ ደረጃ በዚህ ደረጃ ነው ለልጆቻቸው የሚያስቡት፣ ለዛም ሄደው የሚያስቡት። የሰው ልጅ የትኑም ያህል ክፉ ቢሆን ማለት ነው አባት ሲሆን በእድሜው ሲያረጅ እዛ ቦታ ላይ ሲደርስ በጣም በጣም በቃ ትሁት ይሆናል፣ መራቂ ይሆናል። እና አንድ የተረዳሁት ነገር ማለት ነው የአብርሻ አባት በጣም መልካም ሰው እንደሆኑ፣ በጣም ትውት ሰው እንደሆኑ እነ ጽጌ እነ ዳኒ ያን ያህል እያጠፉ እንኳን ማለት ነው ያን ያህል ስህተት እየሰሩ እንኳን ኑ ልመርቃችሁ ተብሏል። ጽጌ ኑ ነይ ልመርቅሽ፣ ሳልመርቅሽም አትሄጂ። እንግዲህ የሰራችሁ ስራ ምንም እኔ እውነት ለመናገር በዚህ በአሁኑ እስካሁን በተሰራው ላይ የጽጌን ትንሽ ለዘብተኛ አድጌ ነው ያየሁት። ጽጌ ያን ያህል አክቲቭም ሆና ክፋቷንም አላሳየችም፣ ተንኮልም የለባት እውነት ለመናገር እኔ አሁን ጽጌን ለማመስገን ናንተን አላለች ማለ አጥፍታለች፣ ግን በሜሪ እና በዳኒ ደረጃ አይደለም። ዞሮ ዞሮ እዛ ቤት እኮ ሁለቱም እየተገኙ ነው። ሜሪም እየተገኘች ነው፣ ጽጌም እየተገኘች ነው። ሁሉም እዛ ቤት ቲያትሩን እንትን አሳይቶናል። ግን አባት ናቸውና፣ ሲበረታ ነገሩ አላበቃ ሲል መፍትሄ ይዘው መጥተዋል። በቃ አይ በቃ ብለው እዚህ ድረስ መጥተዋል። እኛም ድካማችን የነበረው እኛም እስካሁን እንትን ስንል የነበረው እናንተ ኦዲየንሶች ከናንተ የእናንተ ጭንቀት ተጋብቶብን፣ እናንተ ይሄን ነገር አጣራ ስለምትሉ ያንን ነገር ነበር ከጫፍ ለማድረስ እስር በስር እየተገል ይሄ ቤት እንደዘመመ ቢያንስ እንዳይሰበር እንዳይናድ፣ ይሄ ቤት እንደዘመመ ይዘ ነው የቆየ ነው ይዘ ነው ማለት ነው። እኔ ስለ ሁለቱ ቤት አግብቶኝ ወይም ደግሞ የተለየ ጥቅም የተለየ እንትን አግኝቼበት አይደለም። የዚህ ቤት መቆም ኦዲየንሱን ያሳስበዋል። በጣም ይጨነቃሉ። በጣም ነበር ስለዚህ ነገር የሚያስቡት ከሚገባው በላይ ይህን ጭንቀታቸውን ሲጨነቁ የነበሩት ለዛውም፣ በየቤቱ በየስራቸው ላይ ሆነው ኢቨን። አሁን እንግዲህ ታውቃላችሁ እንግዲህ የሙስሊሞች ትልቁ ጾም ነው እንግዲህ እየተጾመ ያለው እዛ አረብ ሀገር ደግሞ በጣም ትልልቅ ስራዎች ይበዝባቸዋል። በዛ ጫና ውስጥ ሆነው ገባታቸው የእነሱ ጭንቀት ተጋብቶባቸው የተጨነቁ ነበር ለነሱ ሲያስቡ የነበሩት በኦርቶዶክሱም እንደዛው ጾም ላይ ሆነው ያ ነገር ሀሳብ ሆኖባቸው ምናምን ነው ስራውን እንትን የሚያደርጉት ስለዚህ እነዚህ ልጆች ከምንም በላይ ምንም የተለየ እንትን አድርጎ አለም ስለሚወደዱ እና በነዛ ክብር ስላገኙ ነው እና በጣም ብዙ ሀሳቦች ነበሩ ሲንጸባረቁ የነበሩት እና በድምፅ ራሱ በቮይስ በቴሌግራም ላይ ግሩፑ ላይ በጣም እየተጋራ ነበረ። በጣም የሚገራርሙ ሀሳቦችን ስመለከት ነበረ። ዋትሳፑም ላይ ማለት ነው። በተለይ ደግሞ ቴሌግራም ላይ ይላኩልኝ የነበሩ የነሱ አንድ መሆን ያሳስባቸው የነበሩ አንድ ላይ እንዲሆኑ ሲተጉ የነበሩ ከውጭ ራሱ በስልክ ተደውዬ፣ ቀጥታ በስልክ ተደውሎ ምንድን ነው እየተደረገ ያለው? ምንድን ነው ማስማማት የከበደው ነገር? እንዴት ለቤተሰብ እስከሚያቀት ድረስ እውነቴን ነው። ሩታና ብርሽ ይሄን ነገር ብትጠብቁ ጥሩ ነው። መታደል ነው። በሰውሽ ግርማ ሞገስ ማግኘት፣ መወደድ መታደል ነው። እኛም እዚህ ላይ እንድናተኩር ይህን ያህል ጊዜ የሆነው በኦዲየንሱ ግፊት ነው። ኦዲየንሱ የሚፈልገውን ነገር ከመስጠት ነው። እናንተ ከፈለጋችሁ ማለት ነው 10፣ 20 ዓመት እንቀጥልበታለን። እስከሚጃጁ ድረስ እንሄድበታለን። እናንተ ከወደዳችሁት፣ እናንተ የምትወዱት ነው እኛ መስጠት የምንፈልገው በቃ ስለዚህ አዝናችሁባቸዋል ። በተለይ ወደ መጨረሻ አካባቢ እንግዲህ በቃ ኦልሬዲ፣ እናንተ አንቅራችሁ ለመጣል ከጫፍ ደርሳችሁ ነበር ሁለቱ ነው። ግን ፈጣሪ መልካም ነው። ልቦናቸው እንዲመለሱ ጋሼ መጥተዋል። ነገሮች መፍትሄና እንትን ቦታውን እያገኙ ነው። እንዴት ሲመክሯቸው እንደነበረ እንዴት ባባት ተቅዛ ሲመክሯቸው እንደነበረ ተመልከቱ እስኪ። ግሩም ነው። አባቶች እንዲህ ናቸው። አባትነት እንዲህ ነው። አባትነት መልካምነት የሚባለው እንዲ ነው። ሁልጊዜም እድለኞች ቤተሰቦቻችን አብሮን ስላሉ በትክክል የሚደንቅ ነው፣ እውነት ነው። ቤተሰቦች አባትነት ምንጊዜ የሚያዋህነትና መልካምነት ነው። የልጆቹን መጎዳት የልጆች መቦሳቆል ላይ መልካም አባት መሆን እንደዚህ ነው። እውነቴን ነው። ዳኒ አይኑን አፍጦ ደረቱን ነፍቶ ፊት ለፊት ሁለቱ ላይ እንደዚህ አይነት እንደዚህ መለያዎች ከከተተ በኋላ ደረቱን መስሎ በልበኩራት መቶ እንዲታረቁ ነው የሚፈልገው። ሲል አባት ናቸውና ማለት ነው። ይቅርታ ካልክ ከተሰበር ከተመለስ ችግር የለው በቃ ይቅርታ ብሏል። ተረድቻለሁ አሉ። በቃ መዝጋት ነው ያለብን ፈጣሪን እያስቀደምን እርቅ ነው የሚፈልገው አይደል? በዚህ ወቅት ደግሞ ማለት ነው አሁን በየትኛውም በኩል አሁን ጾም ያለበት ወቅት ነው የምንታረቀ እርቅ የምንፈጽምበት ነው አደለ እንዴ? ሁሉም ደግሞ ይቅርታ ሳይል ቢጾም ራሱ ጾሙ ትርጉም አያገኝም። ይህ ሐቅ ነው። ስለዚህ ሲናገሩ የነበሩት ነገር በጣም ትልቅ ነገር ነው። በእርግጠኝነት እኔ የሰማሁት መረጃ አለኝ። ሰማሁት መረጃ እንግዲህ ተፈጽሟል። ታርቀዋል፣ በሰፊ በጭብጨባ ታርቀዋል። ቪዲዮ ዛሬ ወይነገ ይለቀቅላቸዋል። ሁላችሁን ስጠብቁት የነበረው ይህንን ነው። የሁለቱን አንድ ላይ መሆን ነው። አበቃ ሲባል ተዘጋ ምዕራፉ ተለያዩ ሲባል ሜሪ አለያይታ አንቺም ወደዚህ አንቺም ወደዚህ ብላ ካለያየች ከዘጋችሁ በኋላ እንዳልተዘጋ ተዘጋ። መረጃው ወጥቷል። ታረቁ በቃ እንደዚያ። ስትቋጥጪ ሰማይ ስትቋጥጪ የነበረው ሜሪ ለዚሁ ነበር። እና ውድ ቤተሰቦች ሜሪ ቢቻላት አለያየታቸው ነበር። ሜሪ እንዴት አለያየታቸው እንደነበረ ተመልከቱ። አለያየታ ዘግተው ነበረ። ሜሪ ግን አልሆነም። ትፈልጋታለህ? ትፈልጊዋለሽ? አንድ ይህም ብቻ ንገር። ከእሱ ጋር መቀጠል ትፈልጋለሽ አትፈልግ? ከእሷ ጋር መቀጠል ትፈልጋለ አትፈልግ? መለፈች ልሽ አልፈልግ አንተም አትፈልግም አንቺም እንግዲህ እኔ እስከማውቀው እንግዲህ በጣም ለፍቻለሁ፣ ሞክሬያለሁ። እንግዲህ በይፋ እነዚህ ልጆች ተለያይተዋል፣ በይፋ ነው። ይህን አያችሁ አደል? እንዳልተዘጋ እንዳላበቃ እ አሁን ታረቁ፣ ነገም ደግሞ እንደታረቁ ይቀጥላሉ። ነገም እንደምነ ሜሪ አይነቱ እንደ እነ ዳንኤል ዐይነቱ መተው ለመፈራረስ ቢሞክሩ እነ አብርሃም እና ሩታ ላይ ብቻ አይደለም። አንቺ የምወቅስበት መንገድ አለኝ። እንደዚህ ዐይነት ችግር ሲፈጠር የምወቅስበት መንገድ አለኝ። አንቺ እሷ ተጨርስልኝ እንጂ አንቺ በትክክለኛ የመሰለ ጓደኛ አላት አደል፣ እችን ልጅ እንዲህ እስከምትሆን ድረስ ለማስተካከል ሞክረን፣ ጋሽዬ እንደው ምክንያት ማቅረብ አይሆንብኝም እንጂ ለማስተካከል ሞክረን፣ ነገሮች ሁሉ ግን የሚይዘው የሚጨብጠውን ነገር አጥችልና ለመናገር ለማስተካከል ስሞክር ነገሮች ይበላሻሉ፣ ለማስተካከል ስሞክር ይበላሻሉ። እና ማድረግ እንዳለብኝ እንኳን ስለማላውቅ ነው። ይሄ ነገር በመሀላቸው ብዙ ጥፋት አጥፍተን ሊሆን ይችላል። በመሀላቸው ብዙ ክፍተቶች እንዲፈጠሩ አድርገን ሊሆን ይችላል። እሱ ጥፋት ነው። እንግዲህ ማንን እንደው እነሱ ዛሬ